የሕዝብ ተወካዮች ምክር ቤት በአካሄደው 37ተኛ መደበኛ ስብሰባ በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ማሻሻያ ረቂቅ አዋጅ መርምሮ በአብላጫ ድምፅ አጽድቋል። የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ብሩ የማሻሻያ ረቂቅ አዋጁን ለምክር ቤቱ አቅርበዋል። በዚሁ ጊዜ አስተያየታቸውን የሰጡ የምክር ቤት አባላት መሰል የወንጀል ድርጊቶችን ለመከላከልና ለመቆጣጠር በሚደረገው ዓለም አቀፍ ጥረት ላይ ኢትዮጵያ የበኩሏን ሚና እንድትወጣ ስለሚያስችል የአዋጁ መሻሻል ተገቢ ነው ይላል። በሌላ በኩል አዋጆ የተመረጡ ግለሰቦችንና ቡድኖችን ለማጥቃት ሊውል ይችላል። በምክር ቤት አባላቱ የተንጸባረቀ አስተያየት ነው። ተሟጋቾችን፣ ባለሀብቶችን፣ ጋዜጠኞችንና ታዋቂ ግለሰቦችን መብት የሚገድብ ነው የሚል ሀሳብ ነው ያለኝ። አዋጁ ወንጀልንና ሽብርተኝነትን በገንዘብ የሚደግፍ ማንኛውንም ዜጋና ቡድን ተጠያቂ ለማድረግ ዓለም አቀፍ የፋይናንስ ግብረ ኃይል ምክረ ሀሳብን መሰረት በማድረግ የተዘጋጀ እንጂ የተወሰኑና የተመረጡ ቡድኖችን ብቻ ለይቶ ተጠያቂ ለማድረግ ያለመ አለመሆኑ ይታወቅ ያሉት ዘካሪያ ሴርኮላ ናቸው። ሕግ አርገን ያመጣ ነውም አይደለም፣ ይሄ መታወቅ አለበት። ምን ያህል ከዛ ስታንዳርድ ጋር ተጣጥሟል የሚለው በእርግጥ ኮሚቴው ማይተዋል፣ ሌሎችም አይተውታል ብዬ አስባለሁ እንጂ ከአንዳንድ ምክር ቤት አባላት እንደተነሳው ተቃዋሚን ለማፈንም ሌሎች ሚዲያ ሰዎችንም ለማፈን እየተዘጋጀ አለ። ቱ ዘ ኤክስተንት በዚህ በአንቲ መኒ ላውንደሪንግ አዋጅና በሌሎቹ የተከሰሱ ሰዎች በተለያየ የፖለቲካል ሞቲቭ ኦር ሌሎች እስካሁን ያሉ አልመሰለኝም። ትንሽ የተዛባ ነገር እንዳይሆን ማለት ነው። በአዋጁ አንዳንድ አንቀጾች ላይ ለጸጥታ አካላት የተሰጡ መብቶች ለሕገ ወጥ አሰራሮችና ለወንጀል ድርጊቶች እድል የሚሰጡ ናቸው። ሌላው በምክር ቤት አባላቱ የተነሱ ጥያቄዎች ናቸው። ሰው በግዳጅ ላይ ያለ በስራ ላይ ያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለው ትንሽ ክፍተትን የሚፈጥርና ሰው እንደፈለገ እንዲሆን የሚያደርግ በመሆኑ መብቱን መዘርዘር ነው። ምርመራ የሚያካሄድ ጸጥታ መዋቅር ወይ ደግሞ የህግ አካላት ከሌላ ያደረግንለት ከማን ልንከላከለው ነው? ምን እንዳይደርስበት ሰግተን ነው? ስለዚህ እንዲህ አይነት መብቶች የምሰጥ ከሆነ በከፍተኛ ሁኔታ የዜጎችን ሰብዓዊ መብት ክብር የሚጥስ በመሆኑ ስፔሻሊ ህንቀጽ ሰብዓዊ መብቶችን በማይጥስ መልኩ ወይ ደግሞ በሌላ ነገር ቢሻሻል በሽፋን የሚደረጉ ምርመራዎች ሪስክ ወስደው የመንግስትን የዜጎችን ጥቅም ለማስከበር የሚደረጉ ናቸው። ይሄ በራሱ ሰፊ ስራ የሚጠይቅ ትብብር የሚጠይቅ የባለሙያዎችንም ኮሚትመንት የሚጠይቅ ነገር ነው። እንግዲህ ሌሎች ወንጀሎችን ይሄ ወንጀልን ለምርመራና ማስረጃን ለመሰብሰብ በዚያ አይነት ውስጥ የሚሳተፉ ሰዎች ናቸው እንጂ ሌሎች ወንጀሎችን ይሰራሉ ተብለው የሚታሰቡ አይደለም፣ እና ምክር ቤቱ እንደዚህ ቢረዳው ማለት ነው። ምክር ቤቱ ባካሄደው 37ኛ መደበኛ ስብሰባ የተወያየበት ሌላው ጉዳይ የስታርታፕ ረቂቅ አዋጅ ሲሆን ረቂቅ አዋጁን መርምሮ ለሚመለከተው ቋሚ ኮሚቴ መርቷል።